ኢትዮጵያ የዓለም የአየር ንብረት ለውጥ ጉባኤ እንድታስተናግድ መመረጧ ሀገሪቷ ለአየር ንብረት ለውጥ ፖሊሲና ስትራቴጂ ትግበራ ያላትን ቁርጠኝነት በተግባር ያረጋገጠ ነው ተባለ። ለሕዝባችን ጥያቄ ተጨባጭ ምላሽ እየሰጠንባቸው ካሉት ሥራዎች አንዱ የሆነውን የሦስት አዳዲስ ሆስፒታሎች አጠቃላይ የግንባታ ሂደት ገምግመናል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። በሀገር አቀፍ ደረጃ ተላላፊ ካልሆኑ በሽታዎች መካከል አንዱ የሆነውን ስር የሰደደ ኩላሊት በሽታ አስቀድሞ ለመከላከልና ሕክምና ህክምና ለመስጠት የሚያግዝ መመሪያ ጤና ሚኒስቴር ይፋ አድርጓል። የሥራና ክህሎት ሚኒስትሯ ሙፈሪያት ካሚል መንግስት ለሥራ ፈጣሪዎችና ስታርታፕ ቢዝነሶች ምቹ የፋይናንስ ስርዓት መዘርጋቱን ተናገሩ። ኢትዮ ቴሌኮም ከአዋሽ ባንክ ጋር በአጋርነት ጥላ የተሰኘ ያለዋስትና የዲጂታል ፋይናንስና የዲቫይስ ፋይናንሲንግ አገልግሎቶችን በቴሌብር በይፋ አስጀመረ። ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዲሞክራቶች የአሜሪካ ጦርንና የሲአይኤን ሕገ ወጥ ትእዛዞች ውድቅ ያደረጉ የዲሞክራት ኮንግረስ አባላት የፈጸሙት ተግባር የሞት ቅጣት የሚያስቀጣ እንደሆነ ገልጸዋል። ሰላም ጤና ስትልን፣ ክቡራትና ክቡራን የሀሳብ ሚዲያ ወዳጆች እንደምን አላችሁ? ከዚህን ሰዓት ጀምሮ በዛሬው ዕለት ከተሰሙ ጉዳዮች ዋና ዋና ያልናቸውን እናጋራችኋለን። ቴዎድሮስ ብርሃኑ ነኝ፣ አብራችሁን ቆዩ። ኢትዮጵያ ሰላሳ ሁለተኛውን የዓለም የአየር ንብረት ለውጥ ኮፕ 32 ጉባኤ እንድታስተናግድ መመረጧ ሀገሪቷ ለአየር ንብረት ለውጥ ፖሊሲና ስትራቴጂ ትግበራ ያላትን ቁርጠኝነት በተግባር ያረጋገጠ ነው ሲሉ የኢትዮጵያ የአረንጓዴ አሻራ ሀገራዊ መርሃ ግብር የቴክኒክ ኮሚቴ አስተባባሪ ዶክተር አደፍረስ ወርቁ ገለጹ። የኢትዮጵያ አረንጓዴ አሻራ መርሃ ግብር ስኬቶችም ለአየር ንብረት ለውጥ ተጽዕኖ የማይበገር የአረንጓዴ ኢኮኖሚ ለመገንባት ጉልህ ድርሻ እየተወጣ እንደሚገኝም ገልጸዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አምንጭነት በ2011 ዓ ም የተጀመረው የኢትዮጵያ የአረንጓዴ አሻራ መርሃ ግብር የአካባቢ ስነ ምህዳር ደህንነት በማስጠበቅ ጉልህ ሚና እየተጫወተ ይገኛልም ተብሏል። ኢትዮጵያ በብራዚል ቤለም በተካሄደው የዓለም የአየር ንብረት ለውጥ ኮፕ 30 ጉባኤ ላይ ሰላሳ ሁለተኛውን የዓለም የአየር ንብረት ጉባኤ ኮፕ 3 ሁለት ለማስተናገድ መመረጧ ይታወቃል ዶክተር አደፍረስ ወርቁ ለኢዚያን እንደተናገሩት በአረንጓዴ አሻራ መርሃ ግብር እስካሁን ከ48 ቢሊዮን በላይ ችግኞችን በመትከል ዓለም አቀፍ እውቅናን ያስገኘ አስደማሚ የልማት ስኬት ተመዝግቧል በዚህም ኢትዮጵያ የአረንጓዴ አሻራ መርሃ ግብር ስኬቷ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ኮፕ 32 ለማስተናገድ ተመራጭ እንድትሆን ጉልህ አስተዋጽኦ ማበረከቱንም ገልጸዋል በጉባኤው ላይ የበርካታ ሀገራት መሪዎች የዓለም አቀፍ ተቋማት ስራ ኃላፊዎች ምክክር በማድረግ ውሳኔ የሚያስተላልፉበት መድረክ በመሆኑ ልምድና ተሞክሮ ለመጋራት ትልቅ ትርጉም እንደሚሰጠው ተናግረዋል። የአየር ንብረት ለውጥ ጉባኤን ለማስተናገድ ጥያቄ የሚያቀርቡ ሀገራት በአረንጓዴ ኢኮኖሚ ስርዓት የሚያከናውኑት የመሠረተ ልማት ግንባታ ስራና ያስመዘግቡ ስኬት እንደሚታይ አስረድተዋል። የኢትዮጵያ ለአረንጓዴ አሻራ መርሃ ግብር ችግኝ ተከላና የአየር ንብረት ፖሊሲና ስትራቴጂ ትግበራ ያላት ቁርጠኝነት ጉባኤውን ለማስተናገድ ያቀረበችው ጥያቄ አፋጣኝ ምላሽ እንዲያገኝ ማድረጉን አንስተዋል። ኢትዮጵያ የተካሄደው የአፍሪካ የአየር ንብረት ጉባኤና ሌሎች ዓለም አቀፍ መድረኮችን በብቃት የማስተናገድ ልምድና አቅም ለመመረጧ ሌላኛው አብይ ጉዳይ መሆኑንም አብራርተዋል። የፓሪሱን ስምምነት ለመተግበር በአረንጓዴ ኢኮኖሚ ፖሊሲና ስትራቴጂዎች ታሳቢ ያደረጉ የኢትዮጵያ የልማት ተነሳሽነቶችም በዓለም አቀፍ ደረጃ በአራያነት የሚወሰዱ መሆናቸውን አንስተዋል። የኢትዮጵያ የአረንጓዴ አሸራ መርሃ ግብር ስኬቶችም ለአየር ንብረት ለውጥ ተጽዕኖ የማይበግር የአረንጓዴ ኢኮኖሚ ለመገንባት የራሱን ድርሻ እየተወጣ እንደሚገኝም ተናግረዋል የአረንጓዴ አሻራ የስነ ምህዳር ደህንነት በመጠበቅ የምግብ ዋስትናን በማረጋገጥና የሥራ ዕድል ፈጠራ ሂደትን የኢኮኖሚ እድገትን በመደገፍ ጉልህ አስተዋጽኦ እያበረከተ መሆኑንም ገልጸዋል ኢትዮጵያ ለአየር ንብረት ለውጥ ተጽዕኖ የማይበግር አረንጓዴ ኢኮኖሚ ግንባታም በ2050 ከካርቦን ልቀት ነጻ የኢኮኖሚ ስርዓት ለመገንባት የተያዘውን ግብ እውን ለማድረግ ወሳኝ መሆኑንም አንስተዋል ለህዝባችን ጥያቄ ተጨባጭ ምላሽ እየሰጠንባቸው ካሉት ስራዎች አንዱ የሆነውን የሶስት አዳዲስ ሆስፒታሎች አጠቃላይ የግንባታ ሂደት ገምግመናል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበ ገለጹ። ሆስፒታሎቹ ከነበሩበት የጤና ተቋማት የተሻለ ወይም የላቀ አገልግሎት የሚሰጡ ሆኖ እየተገነቡ ሲሆን ግንባታቸውን በመጠናቀቅ ላይ መሆናቸውን አስታውቀዋል። በአቃቂ ቃሊቲ፣ በነፋስ ስልክ ላፍቶና በኮልፌ ቀራኒዮ ክፍለ ከተሞች እየተገነቡ የሚገኙት ሆስፒታሎች ከዚህ ቀደም ሆስፒታል ባልነበረባቸው አካባቢዎች መገንባታቸው የህክምና ፍትሃዊ ተደራሽነትን ከማስፋት በተጨማሪ ከመላው ኢትዮጵያ ለሚመጡ ታካሚዎች አገልግሎት የሚሰጡ ይሆናሉ ብለዋል። ሆስፒታሎቹ በአጠቃላይ አንድ አምስት መቶ አልጋ የሚኖራቸው ሲሆን አሁን ላይ ግንባታቸው እየተጠናቀቀ በመሆኑ ቀጣዩ ትኩረታችን ዘመናዊ የህክምና መሳሪያዎችን ማስገባት ነው ሲሉም አስረድተዋል። አዳዲሶቹ ሆስፒታሎች ለህዝባችን ጥያቄ ተጨባጭ ምላሽ ከመስጠት ባሻገር በሚሰጡት ዘመናዊ የህክምና አገልግሎት የልህቀት ማዕከል ሆነው የሚያገልግሉ ሲሆን ከተማችንን የጤና ቱሪዝም ማዕከል ለማድረግ የተያዘውን ግብ ለማሳካት ተጨማሪ አቅም የሚፈጥር ይሆናልን ብለዋል። የከተማ አስተዳደሩ ከአዳዲስ ሆስፒታሎች ግንባታ በተጨማሪ በሚኒሊክ በራስ ደስታና በዘውድቲ ሆስፒታሎች አዳዲስ ሆስፒታል የመገንባት ያህል የማስፋፊያ ስራ አከናውኗል ሲሉም ገልጿል። ከእነዚህም ውስጥ የዘውድቲ ሆስፒታል ማስፋፊያ ተጠናቆ ስራ መጀመሩም ይታወሳል። በሀገር አቀፍ ደረጃ ተላላፊ ካልሆኑ በሽታዎች መካከል አንዱ የሆነውን ስር የሰደደ ኩላሊት በሽታ አስቀድሞ ለመከላከልና ሕክምና ለመስጠት የሚያግዝ መመሪያን ጤና ሚኒስቴር ይፋ ማድረጉ ተሰምቷል። ለሚቀጥሉት ሁለት ዓመታት የሚተገብረው ይህ መመሪያ በጤና ጣቢያዎች፣ መጀመሪያ ደረጃ ሆስፒታሎች ስር ለሰደደ ኩላሊት በሽታ አጋላጭ የሆኑ ግፊትና ስኳር በሽታዎችን ምርመራ በማድረግ መለየትና ሕክምና መስጠት የሚችሉበትን ስርዓት ማካተቱ ተነግሯል። ጤና ሚኒስቴር መመሪያውን ይፋ ያደረገው ከፖፕሌሽን ሰርቪስ ኢንተርናሽናል ወይም ፒኤስአይ ኢትዮጵያና አስትራዜኒካ ከተሰኙ መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ነው። በማስጀመሪያ መርሃ ግብሩ የተገኙት የጤና ሚኒስትር ዲኤታ ዶክተር ደረጀ ድጉማ በኢትዮጵያ ስር የሰደደ የኩላሊት በሽታዎች ቁጥር ከስድስት በመቶ በላይ መድረሱን ገልጿል። ለበሽታው መስፋፋት ዋነኛ መንስኤ ከሆኑ ጉዳዮች መካከልም የደም ግፊትና ስኳር በሽታ ተጠቃሽ መሆናቸውን ተናግረዋል። በሚኒስቴሩ የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ሚኒስትር ሕይወት መለሰ በኢትዮጵያ ዜጎች የኩላሊት በሽታ እንዳያጋጥማቸው አስቀድሞ ለመከላከልና በበሽታው ዜጎች ከተያዙ በኋላም የሕክምና ክትትል ለማድረግ የሚያስችል መመሪያ ይፋ ሆኗል ብለዋል። ተላላፊ በሽታዎች ካልሆኑት መካከል አንዱ የኩላሊት በሽታ ነው ያሉት መሪ ስራ አስፈጻሚዋ፣ ለዚህ በሽታ ዋነኛ መንስኤ የሆነው ደግሞ የዜጎች የተመጣጠነ ምግብ አለመመገብ፣ አዘውትረው የአካል ብቃት እንቅስቃሴ አለመስራትና በቂ ውሃ አለመጠጣት ዋና ዋናዎቹ ናቸው ብለዋል። ችግሩን ለመቅረፍ መንግስት በዘርፉ ስፔሻላይዝድ ያደረጉ ባለሙያዎችን በማሰልጠንና የጤና ተቋማትን አገልግሎት በማስፋት ትኩረት ሰጥቶ እየሰራ መሆኑም ተገልጿል። የአስትራዜኒካ የጤናማ ልብ አፍሪካ ፕሮግራም ከ2014 ዓ ም ጀምሮ በአፍሪካ አህጉር ውስጥ የደም ግፊት የልብና የደም ዝውውር በሽታዎችን ለመከላከልና ለመቆጣጠር ሲሰራ የቆየ ሲሆን ኢትዮጵያም ከ2016 ዓ ም ጀምሮ የዚህ ፕሮግራም አካል መሆኗም በመረጃው ተጠቅሷል። ይህ አሁን ይፋ የተደረገ ስር የሰደደ ኩላሊት በሽታ መመሪያ ተላላፊ ያልሆኑ በሽታዎች የሚያመጡትንና ጫናን ለመቋቋም ያለመ ነውም ተብሏል። መመሪያው የጤና ስርዓቱን የመከላከል አቅም ለማጠናከር ለጤና ባለሙያዎች ስር የሰደደ የኩላሊት በሽታ ምርመራና አያያዝ ዙሪያ ስልጠና ለመስጠት እንዲሁም በሽታዎችን ቀደም ብሎ ለመለየት የሚያስችሉ መሳሪያዎችንና መመሪያዎችን ለማቅረብ ታስቦ የተዘጋጀ መሆኑም ተመላክቷል። በዓለም አቀፍ ደረጃ ወደ 850 ሚሊዮን የሚጠጉ ሰዎች ስር በሰደደ የኩላሊት በሽታ የሚጠቁ ሲሆን በተለይም በአፍሪካ ውስጥ የበሽታው ስርጭት 13 ነጥብ ዘጠኝ በመቶ መድረሱ ተገምቷል። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል መንግስት ለስራ ፈጣሪዎችና ስታርታፕ ቢዝነሶች ምቹ የፋይናንስ ስርዓት መዘርጋቱን ተናገሩ። ሚኒስቴር መስሪያ ቤቱ በስራ ዕድል ፈጠራ ከሚያከናውናቸው ተግባራት መካከል አዳዲስ የፈጠራ ሐሳብ የሚያመነጩ ስራ ፈጣሪዎችና ስታርታፕ ቢዝነሶችን መደገፍ፣ ለውጤታማነት ማብቃት አንዱ መሆኑን ተናግረዋል። የዘርፉ ተዋንያን የራሳቸውን ሚና መጫወት እንዲችሉና የፋይናንስ ስርዓቱ ለስራቸው ምቹ እንዲሆን የኢንቨስትመንት ልማት ባንክን ጨምሮ ዘርፉን የሚያጠናክር ስርዓት መዘርጋቱን ጠቁመዋል ይህም የሚያጋጥማቸውን የፋይናንስ አቅርቦት ተግዳሮቶችና ስጋቶችን ለመቅረፍ እንደሚያስችል ማስረድተዋል። ወጣቶች ክህሎታቸውንና የፈጠራ ስራዎቻቸውን የሚያጎለብት ሀሳባቸውንም እስከ ትላልቅ ፋብሪካዎች ማድረስ የሚያስችል ድጋፍ እየተሰጣቸው መሆኑንም አንስተዋል ወጣቶች ያላቸውን የፈጠራ አቅም ወደ ተጨባጭ ውጤት እንዲያሸጋግሩ የሚያስችል ምቹ ምህዳር እየተገነባ መሆኑንም የስራና ክህሎት ሚኒስቴር በማህበራዊ ትስስር ገጹ ላይ ካወጣው መረጃ ለመመልከት ችለናል። መንግስትም ለዘርፉ ትልቅ ትኩረት ሰጥቶ እየሰራ እንደሚገኝም ተገልጿል። የዜጎችን የስራ ዕድል ተጠቃሚነት ለማረጋገጥ በሚደረገው ጥረት ስታርታፕ ቢዝነሶች ወሳኝ ሚና በመጫወት ለበርካታ ዜጎች የስራ ዕድል መፍጠራቸውንም ሚኒስትሯ አክለው ተናግረዋል። ኢትዮ ቴሌኮም ከአዋሽ ባንክ ጋር በአጋርነት ጥላ የተሰኘ ያለ ዋስትና የዲጂታል ፋይናንስና የዲቫይስ ፋይናንሲንግ አገልግሎቶችን በቴሌብር በይፋ አስጀመረ። አገልግሎቶቹ የግለሰብ ደንበኞች፣ የተቋማት ሰራተኞች፣ አነስተኛና መካከለኛ ኢንተርፕራይዞች እንዲሁም ወኪሎች ጥላ በተሰኘ አገልግሎት አነስተኛ ብድር እንዲያገኙ ያስችላቸዋል። በተጨማሪም ወርሃዊ ደሞዛቸው በቴሌብርና በአዋሽ ባንክ ለሚከፈላቸው የግልና የመንግስት ተቋማት ሠራተኞች በአስራ ስድስት ወራት የሚከፈል እስከ አንድ ሚሊዮን ብር ብድር ያለ ተያዥ የሚያገኙበት አገልግሎት ተጀምሯል። እንዲሁም ተቋማቱ ደንበኞች በረጅም ጊዜ ክፍያ የስማርት ስልክ ባለቤት እንዲሆኑ የሚያስችል የዲቫይስ ፋይናንሲንግ አገልግሎት አስጀምረዋል። የአጋርነት በስማርት ስልኮች ዋጋ ከፍተኛ መሆን ምክንያት የዲጂታል ፋይናንሲንግ አገልግሎቶችን ማግኘት ያልቻሉ ዜጎች በተመጣጣኝ ዋጋ የስልክ ተጠቃሚ እንዲሆኑ ያስችላል። በዚህም የፋይናንስ አገልግሎት ተደራሽ ሳይሆን በቆየባቸው ገጠራማ አካባቢዎች ለሚኖረው ማህበረሰባችን የዲጂታል ፋይናንስ አገልግሎቶችን ተደራሽ ለማድረግ ጉልህ አስተዋጽኦ ይኖረዋል ብሏል ኢትዮ ቴሌኮም በማህበራዊ ትስስር ገጹ ባወጣው መረጃ። በተጨማሪም ደንበኞች በቴሌብር ያለ ካርድ ከአዋሽ ባንክ ኤቲኤም ገንዘብ ማውጣት የሚችሉበት አገልግሎት ተዋውቋል። በቴሌብር ሱፐር አፕ የአዋሽ ባንክ ስኩል ፔይን በማካተት የትምህርት ቤት ክፍያዎችን ለመፈጸም የሚያስችል አሰራርም ተግባራዊ ተደርጓል። ኩባንያው በቀጣዩ አድማስ ዲጂታልና ከዚያ ባሻገር በ2028 ስትራቴጂ በተለመው መሰረት የዲጂታል ፋይናንስ አገልግሎቶችን በስፋት በማቅረብ እና የዲጂታል ክፍተትን በማጥበብ ለሀገራችን ዲጂታል ኢኮኖሚ ግንባታ ቁልፍ ሚና መጫወቱን አጠናክሮ ይቀጥላልን ብሏል። ክቡራትና ክቡራን አብራችሁን ሆናችሁ እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። አሁን አንድ አለም አቀፍ ጉዳይ በዝርዝር እናጋራችሁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዲሞክራቶች የአሜሪካ ጦርና የሲአይኤን ሕገወጥ ትእዛዞች ውድቅ ያደረጉ የዲሞክራት ኮንግረስ አባላት የፈጸሙት ተግባር የሞት ቅጣት የሚያስቀጣ እንደሆነ ገልጸዋል። አደም ያሲን ተጨማሪ ያለው ዶናልድ ትራምፕ ሀዝ አኩዝድ አባት ሃፍ አዳዘን ዴሞክራትስ ኦፍ ሲዲሽን ፓኒሽብል ባይ ዴት። በተለያዩ የአሜሪካ ከተሞች ወታደሮችን ሲያሰማሩ ተቃውሞ የገጠማቸው ጦራቸውንም በካሪቢያን ባህር በማሰማራት በአደንዛዥ እጽ አዘዋዋሪዎች ላይ ጥቃት እንዲፈጸም ትእዛዝ ሲያስተላልፉ የዲሞክራቶችን ድጋፍ ያላገኙት ትራምፕ የሲአይኤ እና የአሜሪካ ጦር ትእዛዝን ያላከበሩ ዲሞክራቶች እንዲታሰሩ ጥሪ አቅርበዋል። የዲሞክራት ሴናተሮች በሞት ፍርድ ሊቀጡ እንደሚችሉ በማህበራዊ ሚዲያቸው ያስታወቁት የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ በዲሞክራቶች ላይ ያላቸው

በሲአይኤ በኩል ትእዛዝ ሲያስተላልፉ የነበሩት ወታደሮቻቸው በካሪቢያን ባህር ላይ ጥቃት እንዳይፈጽሙ በዲሞክራቶች ተቃውሞ ሲገጥማቸው የነበሩት ዶናልድ ትራምፕ ከዳተኞች ሴሰኛ ባህር ቆልፎ ይዟቸዋል በማለት ዲሞክራቶችን ዘልፈዋል። በዲሞክራቶች ላይ ትችታቸውን በማህበሪያ ሚዲያቸው ላይ ያሰፈሩት ትራምፕ አስነዋሪ ተግባር በሞት እንደሚያስቀጣም አስታውቀዋል። በዶናልድ ትራምፕ አማካኝነት የሞት ቅጣት ሊደርስባቸው እንደሚችል የተነገራቸው ህገ መንግስቱ የማይፈቅደውን ተግባር እንዲቀበሉ ጫና ሲደርስባቸው የነበሩት ዲሞክራቶች የትራምፕ መልእክት ፍጹም ወራዳ ነው ሲሉ አውግዘዋል። በሲአይኤ እና በጦር ኃይሉ አማካኝነት ህገወጥ ስራዎች እንዲሰሩ የተጠየቁት ዲሞክራቶች የታዘዙትን ስራ በአግባቡ አልሰሩም ተብለው በትራምፕ ክስ ቀርቦባቸዋል። ዶናልድ ትራምፕ በዲሞክራቶች ላይ ክስ ቢያቀርቡም ዲሞክራቶች ህገ ወጥ ትእዛዞችን እምቢ ማለት እንዳለባቸውና ማንም ሰው ህግን ወይም ህገ መንግስቱን የሚጥስ ትእዛዝ መፈጸም እንደሌለበት በጋራ ባወጡት መግለጫቸው ላይ አስታውቀዋል። እየቀረበላቸው ያለውን ትእዛዝ እንደማይቀበሉ ያስታወቁት ዲሞክራቶች ትእዛዝን አለመቀበል ከባድ እንደሆነ ገልጸው በሲአይኤ በጦር ሰራዊቱና በባህር ኃይሉ እያገለገልክ ከሆነ ጥንቃቄ ማድረግ ወሳኝ ነው በማለት በመግለጫቸው ላይ አስታውቀዋል። የዲሞክራቶችን መግለጫ ተከትሎ በማህበራዊ ሚዲያቸው ላይ መልእክታቸውን ያስተላልፉት የትራምፕ የሀገር ውስጥ የደህንነት አማካሪ እስጢፋኖ ሚለር የዲሞክራት ህግ አውጪዎች አሁን በግልጽ የአመፅ ጥሪ እያደረጉ ነው በማለት ተናግረዋል። ዶናልድ ትራምፕ በአሜሪካ በተለያዩ ከተሞች ወታደሮቻቸውን ሲያሰማሩ እዛውም ዲሞክራቶች በሚያስተዳድሩባቸው ከተሞች ሲያሰፍሩ ህገ መንግስቱን የሚጥስ ተግባር እንደሆነ ዲሞክራቶች ሲያስታውቁ ቆይተዋል። ትራምፕ የአሜሪካን ህገ መንግስት እየጣሱ ነው በማለት ክስ ሲያቀርቡ የነበሩት ዲሞክራቶች በካሪቢያን ባህር ላይ የአሜሪካ ጦር የሚፈጽመውን ጥቃት ሲቃውሙ ሰንብተዋል። ህገ መንግስቱን እየረገጣቸው ነው ሲባሉ የነበሩት ወታደሮችንም ከሲቪሎች ጋር ማጋጨታችሁን አቁሙ የተባሉት ዶናልድ ትራምፕ በተባበሩት መንግስታት የሰብአዊ መብት ኃላፊ ቮልከር ቱርክ ማስጠንቀቂያ ሲደርሳቸው ቆይተዋል። ዶናልድ ትራምፕ የላኳቸው ወታደሮችና የጦር ጀቶች በካሪቢያን ባህር ላይ በሚተላለፍ ጀልባዎች ለሚፈጽሙት ጥቃት ያለምንም ምክንያት እንደሆነ ቮልከር ቱርኪፋ አድርገዋል። ዶናልድ ትራምፕ በካሪቢያን ባህር ላይ 83 ሰዎች እንዲገዱ ላስደረጉት ተግባር ህጋዊ እንደሆነ ያስታወቀችው የዋይት ሀውስ ፕሬስ ሴክረታሪ ካሮሊን ሌቪት ዲሞክራቶች ያስተላልፉት መልእክት በጣም አደገኛ እንደሆነና ለዚህ ተግባራቸው ተጠያቂ መሆን እንዳለባቸው ተናግራለች። that you can defy him and you can betray your oath of office. That is a very, very dangerous mes message. በሚሰሩት ስራ ትችታቸውን የሚያቀርቡባቸው ዲሞክራቶች ወደ እስር ቤት እንዲገቡ ጥያቄ ሲያቀርቡ የነበሩት ትራምፕ አሁን በድጋሚ ይህንን ተግባራቸውን ቀጥለውበታል። በ2016 ዶናልድ ትራምፕ ፕሬዝዳንት ተደርገው እንዲመረጡ የሩሲያ እጅ አለበት በማለት የተናገሩ ግለሰቦችን ያሰሩት ትራምፕ በምርጫው ላይ የሩሲያ እጅ እንደሌለበት ሲገልጹ ቆይተዋል። በ2024 በጆ ባይደን ቦታ ለምርጫ የተወዳደረችው ካማላ ሃሪስ ላይ ክስ ያቀረቡት ትራምፕ በአሜሪካ ውስጥ ወንጀል እየፈጸሙ በሚገኙ ስደተኞች አማካኝነት ካማላ ሀሪስ ወደ እስር ቤት እንድትገባ ጥያቄ ሲያቀርቡም ቆይተዋል። እንደከዚህ ቀደሙ በተቃዋሚዎቻቸው ላይ ክስ ሲያቀርቡ የነበሩት ትራምፕ የሲአይኤንና የአሜሪካን ጦር ትእዛዝ ያልተቀበሉ ስድስት የዲሞክራት ኮንግረስ አባላት ላይ አዲስ ክስ አቅርበዋል። የፈጸሙት ተግባር በሞት የሚያስቀጣ እንደሆንም አስታውቀዋል። ክቡራትና ክቡራን የሀሳብ ሚዲያ ወዳጆች ለዛሬ ያሰናዳንላችሁ መረጃዎቻችን እስካሁን የሰማችኋቸው ነበሩ። አብራችሁም በመሆን ስለተከታተላችሁን እናመሰግናለን። ጤና አስጥልን።